መድብል ምሳሌን ሊያመጣ ሲሄድ ምን አጋጠመው? መድብል እንግዲህ፣ ኻሊብ ሙሲሳ አሁን ምሳሌ እናውሰድ በማለትም መድብል እዛ ቦታ ላይ ምሳሌ ታገተችበት። ሲሄድ መድብልን ከወዳ ከወዴ ከበው እጅ ከፍንጅ ያዙት። አሁን ለምሳሌም ሆነ ለቅድስት ማንም ተከላካይ የለም። በቅርቡ ደግሞ ዝናን ያስፈቱታል። ዝና ደግሞ አሁን ሞገስንና ሉላን ይጨረሳቸዋል። እንዲሁም ዳጣን። በእርግጥ መድብል ኤፍራታን አክዢ በማለት ወደ ኻሊብ ሙሲሳ እንድትሄድ አደረገ። ኤፍራታም እኔን እጅ ከፍንጅ ያዙኝና፣ ምሳሌ ልቀቋት፣ ምንም የምታውቀው ነገር የለም በማለትም ለነ ኻሊብ ሙሲሳ ደወለችላቸው። ኻሊብ ሙሲሳ ደግሞ ኤፍራታን ሴት አድርጎ አስሮ እያሰቃያት ይገኛል። ማዋሊትን ድረሽልኝ ብትልም ልደርስላት አልቻለችም። ኻሊብ ሙሲሳ ዝና ያለበትን ቦታ እህትሽ ካልተናገረች እገልሻለው አለው። አንችንም እሷንም አላቸው። ኢፍራታ ደግነቱ ዝና የታገተበትን ቦታ አታውቅም። ግን ደሞ መድብል በብር አሳስቶ ነው በማለትም ለመሀሌት ነገረቻት። እባክሽ መሀሌት አግዥኝ፣ አለች። መሀሌት ከዚህ በላይ ላግዝሽ አልችልም፣ እሱ ያለበትን ቦታ ካል አለች። አሁን መድብል ከሁሉም የወጣ ጎመን ሆኖ በካሌም ሙሲሳ ቁጥጥር ስር ሰላም። ወደና የተከበራችሁ የዝዙነት ሚዲያ ቤተሰቦች፣ እንዴት ልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አድስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ምሳሌ ይዘመተናል፣ መድብል ያጋጠመው ነገር ቅድስት ቤት ውስጥ ምሳሌን ተዘጋጅታ ቤቱን ፏ አድርጋ እጣን እያጫጫሰች እየጠበቀች ነበረ። ምክንያቱም መድብል ምሳሌ ዛሬ ማታ እኛ ጋር እራት ትበላለች ብሎ ቃል ስለገባላት እሷም ቃሉን እንደገባልኝ ከባር ያከብርልኛል በማለትም በዝግጁ ሆና እየጠበቀች ነበረ። መድብል እንዳሰበው ስላልሆነ ኢፍራታ ጋር ተነጋግሮ ቢያደርገውም ኢፍራታ ከኻሊብ ሙሲሳ እጅ ቁጥጥር ስር ሰጥተወል። ግን ደግሞ ምሳሌን በሰዓቱ ማግኘት አልቻለም። እናም ባዶ እጁን ሲመጣ መድብል በጣም ልቧ አዘነ። ቅድስት ምሳሌን እየጠበቀች እንደሆነም ገባው። ቅድስት ምሳሌን እየጠበቀች ነው። በቃ ህይወት እንደዚህ ናት ወንድሜ ናጣው። ምሳሌን ልትለቀቅ አልቻለችም። በቃ አስቀድሜ ሁሉንም ጨርሼ እኔ መሞት አለብኝ በማለትም እዚህ ቤትማ በፍጹም አላድርም ቃሌን አጥፍ ያለው በማለት ልቡ ከሰብሮ ከዛ ከቤት ወቶ ሄደ። እናም እዝና ጋር ሲሄድ ዛሬ ደግሞ አብራዊ ነው እንደምታድረው አለው ወይስ ቤቱ ጠበበ ሲለውም ዝም በላንተ አለ። ከዛም ምንም አማራጭ ስለሌለው ዝና እባክህ ልጅቷን ያችን ምስኪን ልጅ አታስቀያት፣ እኔን ልቀቅና ልጅቷ ትምጣ አለው። ህፃን ልጅ አይደለሁም፣ አፍን አትክፈት፣ አርፈ ተቀመጥ። ምሳሌን ደግሞ እመነኝ መጣት አለሁ አለው። አይ መቼም አታመጣት ልታገኛት አትችልም አለ ዝና። እንግዲህ ምሳሌን አሳክሞ አምጥቶ ቤት ውስጥ ጨመራት በድጋሚ እናም ምሳሌን ያገተው ልጅ አሁን ላጎትሽ ደው ይለሽ ሲላትም፣ ዛሬ እኮ ትምህርት ቤት አልሄድኩም፣ ትምህርት ቤቴን አስቀረኝ። ከዛሬ ጀምረ የምትለኝን አላደርግልህም አለችው። እኔ ህጻነሽ ብዬ ነው የምንከባከበሽ። አጎትሽ ደሞ አጎቴ ከመጣ ይገለሃል፣ ተናግር ያለሁ አለችው። ከዛም ማን ነው የሚገለኝ? እኔ ምንም አላረኩሽም። ደሞ እኮ አኔ ታዘዝኩትን ነው እያደረግኩ ያለሁት። ስለዚህ አንቺ ደግሞ ብዙ ነገር አትጨቃጨቂ። ስለዚህ አሁን አጎዝሽ ጋር ደዊና መቶ እንዲወስደሽ ነገር አላት። ምሳሌም ለመድብል ደወለች። ምሳሌ አላት ወያ ጎቴ የትነሽ? ምንም አላደረጉሽ ምንም አልወልሽም? ሲላት እሆነ ክላስ ውስጥ ነኝ አሞኝ አልበይ አላት። መጥቼ ወስድሻለሁ። መቼ ነው የምትመጣው? አሁን በመኝኝ አሁኑኑ መጥቼ ወስደሻለሁ፣ አላት። እሷም እሺ አጎቴ፣ እንዳትቆይ አሞኛል ደግሞ፣ ሐኪም ቤት እጄ ተመልሼ መጥቼ ነው አለችው። መድብልም አይዞሽ እመጣለሁ አሁኑ፣ በማለትም እንግዲህ ምሳሌ ያለችበት አቀና። እናም እየሄደያለ ያለ በሰዓቱ እዛ ቦታ ላይ ደረሰ። ምሳሌ አጎቴ አይመጣም እንዴ እያለች በጉጉት እየጠበቀች ነበረ። አጎቷ ቢመጣላትም ግን ኻሊብ ሙሲሳ ሆን ብሎ አስቦበት ስለሆነ መድብልን ከቦ እንድያዝ አደረገ። ግን ምሳሌ ትለቀቃለች አትለቀቅም የሚለው ነገር እጅግ በጣም ያሳዝናል። በእርግጥ ሞገስ ዝናን እንልቀቅና ምሳሌን እናምጣ ሲልም ዝና ተለቀቀ ማለት ማንኛቸውንም አይተርፋቸውም፣ ሁላችንንም ይጨርሰናል። እሺ መጀመሪያ ዳጣና ሞገስ ከቅድስት ጋ ሄዱ። ቅድስት ፏ ብላ ደስ ብሏታል። ምን ተገይቶ ነው ሲላትም፣ ዛሬ ምሳሌን እኮ መድብል ወደ ቤት እንደሚያመጣት ነገረኝ አለችው። ምን አለ? አዎ እንዴት አልነገራችሁም እንዴ? ተኛ፣ ተደብቁ፣ ይህን ነገር ማድረግ ጀመረ አለች። ከዛም ዳጣ በነገራችሁ ላይ ለእኔ ማታ ነው የነገረኝ፣ ግን ደግሞ ይዟት እንደሚመጣ ቃል ገብቶልኛል አለች። እሽ በቃ እኛ እንውጣ፣ በማለትም ዳጣና ሞገስ ተያይዘው ወጡ። ሞገስ አሁን ሀሳብ ገባው ተጠራጠረም። እዩልሽ፣ አሁን ሞገስ ለዳጣ ሲናገር ዝናን ለቆት ከሆነ በጣም ችግር ነው። ምሳሌ ለማስለቀቅ ዝናን መልቀቅ አለበት። ምሳሌ ስትመጣ፣ ዝና ደግሞ እኛን ማሳደድ ይጀምራል። አሁን እኔና ሉላ ከእሱ እጂ ወጥተን መሄድ አለብን፣ ወደ ክፍለ ሀገር ምን። ያንን ሰውዬ እንደ እንቁላል አናት አናቱን ሳልለውማ አይለቀውም መድብል አያደርገውም አለች። አድርጎታል እና ምሳሌ እንድትለቀቅ መሰለች። ግን ይህን ያክል ነገር በምን ምን አስቦ ነው ለእኛ ሳይነግረን? አለች ዳጣ፣ አላቅም ለእኔም ጥያቄ የሆነብኝ ይሄ ነው ሃላት በስተ መጨረሻም እንደዛ ሲላትም ይገርማል አለች ሞገስ። እንግዲህ እሉላ ጋር ተመልሶ ሄደ። ሉላም ሞገስ ምን ነህ ነው አለችው። በጣም ገፍቶታል፣ አስቧል። ምንም መድብለን አላገኘውትም። ዛሬ ምን ቢያለህ መእዝና አ እሺ አይልም በቃ፣ ዝም ብለው አሁን የራሱ ጉዳይ ብቻ፣ ሌላ ነገር እንዳይፈጠር ዝና መድብል እንዳይለቀው እንጂ አለች። መድብል ሳይለቀው አይቀርም። ምሳሌን ለማስለቀቅ ዝና መለቀቅ አለበት። ስለዚህ እኛ ደግሞ ወደ ክፍል ሀገር መሄድ አለብን። ሀላት እሽ፣ በቃ መቆጣጠሪያ ልጠቀም ስትለው ልጅ አትወልጅ ልኝም ሲላት በምናሳድጋቸዋለን አለች። መቼም በፍቅር አልልሽም፣ ግን ደግሞ ንብረቴን በቅርቡ አስለቅቃለሁ። እናም ጠበቃውን አናገረው። ተስፋ ሰጥቶኛል፣ አታስቢ አላት። እሺ አለች። አሁን መድብልና ሞገስ ተገናኙ። ሞገስም መድብል ዝና ልቀቅ ሲለው መድብል በፍጹም አለቅም አለ። ግን ይህን ያክል ነገር ሳትነግረን እንደዚህ ልታደርግ ቻልክ ሲለው ችግር ተፈጥሯል ይቅርታ አድርግልኝ። ሞገስ ብዙ ጊዜ ሀሳብህን ከተናገርክ ይከሽፋል። ለምን ብትል አሁን ዝናን ብለቀው ወይም ኻሊብ ሙሲሳ አንዳችሁን ቢይዛችሁ ወይ ዳጣን ወይ አንተን ወይ ቅድስን፣ በዛን ሰዓት ምስጢር ታወጣላችሁ። ዝና ያለበትን ቦታ ያውቃሉ። ስለዚህ ለዛም ነው። ይገርማል። ለዚህ እኮ ነው ሳት ነግረን አሁን ኢፍራታ ታስራለች። ኢፍራታን የኻሊብ ሙሲሳ ሰዎች አግተው ወስደዋታል። በእርግጥ ኢፍራታ እንድትረዳይ በገንዘብ ተደራድሬ ነበረ፣ ግን ደግሞ እሷን ወስደው እያሰቃዩዋት ነው። ይህን ነበር ኢፍራታ ምን? ኢፍራታ መድብል ያለበት ዝና ያለበትን ቦታ ታወቀች። ምሳሌ ለምን ያግቷት? መሰለ ለምን ያሰቃዩታል? ኢፍራታ ስለምን ይፈልጓታል? ስለማታቅ ነው። የሰራው ነገር ስህተት ነው ሲለውም አታስብ፣ በቅርብ ምሳሌ ትወጣለች፣ ወንድሜንም አገኘዋለሁ፣ እነዚህ ነጻ ሳላዋጣ አልሞትም አለ። ዝናም ታው መድብል ልቀቀኝ፣ ታው ያችን መስኪ ልጅ አታሰቃያት። ትገደላለህ አለው ግደሏትና እናያለን አለ አሁን መድብል ቀጥታ ወደ ምሳሌ ያቀና ያጋጠመው ነገር በኻሊብ ሙሲሳ ሰዎች ተከቦ እጅ ከፍንጅ ተያዘ ሌላው እንግዲህ መሀሊትን ኻሊብ ሙሲሳ ጠራት ደውሎ ኻሊብ ሙሲሳ ምን አይነት ነው ረጅም ነው አጭር ነው ወይስ እንደ ዝናው እንደ ወንድ ነው እያለች ነበረ እንግዲህ በአጋጣሚ ለ ማሊት ደወለላት። እሷ እያሰበችው ነበር ሲደውላት፣ ውይ ሳስበው ደወለ አለች። ቀጥታ ኢፍራታ አታገተችበት ቦታ ሄዳ ስለ ዝና የታሰረበትን ቦታ እንድትናዘዝ ነገራት። እሷ ግን እሷ እኮ ምን የምታቀው ነገር የለም ኻሊብ፣ የምታቀው ነገር ካለ በቃ ደጋግሜ ጠይቄያታለሁ አትደብቅም አለችው። ካልተናገረች እንግዳውስ በቅርቡ አንገቷን ቆርጬ ስጦታ ይላክልሻል። ያ ከመሆኑ በፊት ግን ሄጅና እንድትናገር አድርጊያት ሃላት። ኤፍራታ በሰዓቱ ተጨናንቃለች። እዋክህ እዋክህ እያለች ነበር። መዋሌት ሄደች። ደግሞ ምን ውስጥ ነው ያስገቡሽ? ምን እያረጉሽ ነው አለቻት። እዋክሽ መዋሌት እዋክሽን አንቺ ምን እየወንሽ ነው አለቻት። ምን ሆንኩኝ እኔ? አግተዊ ነው አግተውሽ አይደለም። ራስሽ ደውለሽ እጅ እንደሰጠሽና እሰሩ ብለሽ እንደጠየቀሻቸው አሰምተውኛል አለቻት። ምን፣ እንደዛ አይደለም ያምሻል እንዴ? ቆይ አንቺ የልብ ልብና እንደዚህ ድፍረት የሰጠሽ ምንድን ነው? ምን ሆነሽ ነው? አለቻት። መድብል ነው፣ በገንዘብ ተደራደረና ይህን አድርግልኝ አለ። ይኸው ጦስ ውስጥ ከተተሽ፣ እኔንም ጦስ ውስጥ እዋክሽ ማሊት የምትችውን አድርግ። ይገሉኛል። ምንም አያረጉሽም፣ ተረጋጊ፣ ምንም አያረጉሽም። አሁን መድብል ዝና ያለበትን ከተናገርሽ ይለቁሻል አለቻት። እኔ እኮ ማርያምን፣ እኔ የት እንዳለ አላቅም፣ የት ቦታ እንደወሰደውም አላቅም። ብቻ ሲያግተው ሲወስደው ነው ያየሁት፣ የት ቦታውን ያላቅም አለቻት። እንግዲህ ኢፍራታ፣ እኔ ምንም ላደርግልሽ እና ከዚህ በላይ ልረዳሽ አልችልም። ምን አይነት አደገኛ ችግር ውስጥ እንደገባሽ እንግዲህ አይተውሻል። መድብል እያድነሽ ብላ ጥላት ሄደች። ቻናሉን ሰብስክራይብ እያደረጋችሁ